በሚቀርጸው ነው ዙሪያው ማለት ነው። ይቀርጻ የሚቀርጸው አለ እና በቃ ስቅቅ ብዬ ብቻ እንትኑን ከቁሌቱ ሊያዝረ እየቀመዝኩኝ ስልዝ ደረሰችብኝ ማለት ነው። ሹት ዘዊን እንዲህ ብለህ ደረቴን እንድልቅ ስታደርገኝ፣ ደረቴን ብቻ እንድልቅ ስታደርገኝ የቀመስኩት ጨው ማለት ነው። ወደ ላይ በአፍንጫዬ እንደዚህ ልሞት በቃ እንደ እኛ ሀበሾች ሁላችንም በሚባል ደረጃ ከኔም ጭምር ምግብ በገዛ እጃችን እየሰራን ግን እዚህ ቤት እኛ ለመብላት ወይም ደግሞ ለራሳችን ለመውሰድ ሳስተን ተሳቀን ፈርተን ምግብ የሚባል እኮ የለም እንላለን ማለት ነው። ይሄ የአረቦቹ ስህተት አይደለም፣ የእናንተ የእኛ የኔ ስህተት ነው። አረቦች መዳሞች እንኳን ለሰራተኛ ምግብ ቢ ምግብ በላሽ እንዲ ሊሉ ይቅርና ለልጆቻቸው እንኳን ልጆቻቸው መጥተው ካልበሉ አይጠሩም አንዳንዶቹ ካልሆኑ በስተቀር ማለት ነው። ስለዚህ ምንድን ነው ስፔሻሊ የቪዲዮ የሚጠቅማችሁ አዲስ አረብ ሀገር ለምትመጡ እህቶች ነው። ኦኬ ምግባችሁን ሰርታችሁ መብላት አለባችሁ። እነሱ ኮ ይተኛሉ። ለምሳሌ እናንተ ናችሁ ጠዋት የምትነሱት። ቁርሳችሁን በልታችሁ ለምሳሌ እንቁላል ይኖራል፣ ጅብን ይኖራል፣ ኸብዝ የሆነ ነገር ፉል ምናም ፈሱል ያ ሊኖር ይችላል። ሰርታችሁን መብላት ትችላላችሁ። ስራት ባለው መንገድ ካሜራ ቢኖርም ባይኖርም ካሜራ መፍራት አይጠበቅባችሁም። ለምን እዛ ቤት እስካላችሁ ድረስ የመብላት መብት አላችሁ። አይ መዳም፣ ለምንድን ነው ምግብ የምትበይ ምናምን ካለችሽ እዛ ቤት የራስሽ ውሳኔ ነው። ጉዳትሽን ከመረጥሽ እዛ ቤት መቀመጥ፣ አለመጎዳትሽ፣ ራሴን ጎድቼ ማ ገንዘብ ከማገኝ ይቅርብሽ ብለሽ ይቅርብኝ ብለሽ መውጣት ትችያለሽ። ወይም ደግሞ ከገንዘብሽ ቀንሰሽ ራስሽ እየገዛሽ ሌላ ቤት ምናልባት፣ ሌላ ቤት ከመሄድ ምግብ በብሬ እየገዛሁ እበል አለው ብላችሁ የምታስቡ ከሆነ በገንዘባችሁ አንዳንድ ነገር መግዛት ግን ይሄን ያህል በሚባል ደረጃ ደግሞ አረብ ቤት ምግብ አይጠፋም። ቢያንስ ዱቄትና ሩዝ፣ ዘይት፣ ቲማቲም፣ ሽንኩርት አይጠፋም። የምሬን ነው። ዱቄት ካለ ገንፎ መስራት ትችላላችሁ። ዳቦ ካሜራ ጨምራችሁ ዳቦ አብስላችሁ መብላት ትችላላችሁ። መዳም ግን ያንን ለምን ስራሽ ካለችሽ መናገር ትችላለች። እና እኔ እኮ እየሰራሁ ነው፣ ምን እንዴት እሰራለሁ እኔ እኮ ማሽን አይደለሁም ጋዝ አይደለሁም ምናምን ብላችሁ ለመዳሞች መናገር ትችላላችሁ። በቋንቋ ማትግባቡ ከሆነ ቢሮችሁ ወይም ደግሞ አረብኛ የሚያቅ ሰው ደውላችሁ እሷ ጋር ማገናኘት መቻል፣ ችግራችሁን በግልጽ ችግራችሁን በግልጽ ማውራት ትችላላችሁ ማለት ነው። የምግብ ችግር ካለባችሁ ማለት ነው ኦኬ አይ እዚህ ቤት አሁን እቺ አሁን ለምሳሌ አሁን ካዳመጥ ነው ቪዲዮ ከልጅቷ ማለት ነው። ካሜራ የሚቀርጸው አለ እና እኔ ብዙ ጊዜ እየቀመስኩት ነበር አለች ሲጎውን ማለት ነው። ከዛ በካሜራ አይታ መጣችና መታችኝ ስትመታኝ የቀመሰችው ሲጎ አናቷ ላይ ወጣ። ምግብ ለአንድና ለመጨረሻ ጨው አነሰው ወይስ በዛበት ብለን ብንቀምሰው አንዴና አንዴ ብቻ ነው ኦኬ። ራሳችሁ ቤት ከሆነ እንደፈለጋችሁ መቅመስ እንደፈለጋችሁ ማረግ ትችላላችሁ። ግን ሰው የሚበላው ምግብ፣ በተለይ ሰራተኛ ሆናችሁ ለአሰሪዎቻችሁ የምታበስሉ ሰዎች አንዴ ነው የምትቀምሱት መንገራችሁ ማለት ነው ግን እሷ ምንድን ነው ያለችው? ርቦኝ ነው። እንዴት ምግብ እየሰራሽ ሲጎ እየሰራሽ ይርብሻል? ይሄ የራስሽ ችግር ነው የሚሆነው። ይቅርታ አድርጉልኝና እኔ ሳወራ እሹ ምናምን ማለት አላቀለጽም። ግልጽና ግልጽ በሆነ መንገድ እነግራቸዋለሁ። ኦኬ ብዙ ጊዜ እንደውም ምግብ የሚሰሩ ወላሂ ነው የምላቸው ምግብ አብዝተው መስራት ይሽቆጠቋጣሉ። ለሌላ ሰራተኛ ከነሱ አልፈው ተርፈው ራሱ ሌላ የጽዳት የሚሰሩ ሰራተኞች የሚጎዱአሉ። አረቦች ሁሉ ተናግረዋቸው ምናምን አይደለም በራሳቸው ሳስተው። ለምሳሌ እዛ ቤት ሰራ የጽዳት ሰራተኛ እስካለ አንቺ እስካለሽ ድረስ ምግብ ሰሪ፣ ሌሎችም በስሮቻቸው የሚገኙ ሹፌሮች ምናምን አንቺ ምግብ የምትሰሪላቸው ከሆነ ለነሱም ለቤተሰቡም ለመላፍ ፋሚሊ ላንቺም ጭምር የሚበቃውን ነገር ነው መጥነሽ መስራት ያለብሽ። ገብቷችኋል። ነገ ምናልባት አረቦቹ ለምን አለቀ ለምን ደቀቀ ሊሏችሁ ይችላሉ። ግን ማስረዳት ትችላላችሁ። ለምሳሌ ለወር ወይም ሰላሳ ወይም አርባ በየቀኑ ለምሳሌ ብዙ ፋሚሊ ያለበት ት ሁለት ዶሮ ሊሰራ ይችላል አራትም ሊሰራ ይችላል። በየቀኑ የምትሰሩትን መዝግባችሁ ማያዝ ትችላላችሁ። ምናልባት አረቦቹ የሚያስቸግሯችሁ ትሆናል ግን ያ ሁሉ ሲፈጠር እራሳችሁን መጉዳት የለባችሁ። ለምሳሌ ምግብ የምሰሩ ሁቶች ምግብ አሁን ለአሁን ላትበሉ ትችላላችሁ። ምክንያቱም ስለሚዘጋችሁ፣ ግን ለራሳችሁ አስቀርታችሁ በስራችሁም የሚኖሩ ሌሎች ሰራተኞች ካሉ ለእነሱም አስቀርታችሁ ንጹሕ ምግብ ነው መስጠት አለባችሁ። ሀበሻ በጣም ከባድ ነው በነገራችን ላይ ማለት ከእኔም ጭምር ማስተዋል የሚባል ነገር ያቅተናል አንዳንዴ ኦኬ እና ራሳችሁን ጥላችሁ በኋላ እንደዚህ ሆንኩ። ቢሮ ምግብ እያለ ሰርታችሁ መዳም አልሰጠችኝም። ለምሳሌ አንዳንድ ቤት መዳም መዳሞች ምግብ ይሰራሉ አይደል? ምግብ ይሰራሉ። ምናልባት እነሱ ላይ ያስቀሩላችሁ ይችላሉ። ግን የፈለጋችሁትን ነገር እሷ ካላስቀረችልሽ፣ ትርፍራፊ፣ ለምሳሌ የእነሱ ትርፍራፊ መብላት የማይመችሽ ከሆነ እኔ ትርፍራፊ መብላት አይመቸኝም አልወድም ብላችሁ መናገር በግልጽ። ለምን ሰራሽ? ለምሳሌ መዳም ሰርታ ጨረሳ ይዛ ከሄደች ፍርፋሪያ የምትሰጣችሁ ከሆነ እናንተ ለራሳችሁ ሰርታችሁ በልታችሁ። ለምን አዲስ ሰራሽ ከተባልሽ እኔ ፍርፋሪያ ልውድ ማለት ትች። ያለሽ ሁሉም የራሳችን ችግር ነው ብዙ ችግር አለብን እኛ ሀበሾች ማለት ነው። እና በተለይ አዲስ የምትመጥወቶች በጣም ብዙቶች። አሁን ደግሞ ምግብ የለም ሰርታችሁ ብሎ ሀቢቤ ያለው ነገር በቃ ያለው ቤት ውስጥ ጥሩ ካለ ነጭ ሩዝ ቀቀላችሁ መብላት ራባችሁ ማስታገስ እስከፈለጋችሁ ለውጥ እስከፈለጋችሁ ድረስ ቀስ በቀስ እኮ የማይስተካከል ነገር የለም። የእውነቴን ነው። አንዳንድ ልጆች ነጌ የሆነ ቤት ትገቡና በማግስቱ ተስፋ የምትቆርጡ በጣም ብዙ። ቤት ምድርና ፎቅ ነው። እንደውም ከትናንሽ ቤት ትላልቅ ቤቶች ይሻላሉ። የምሬ ነው። ትናንሽ ቤት ያለው ስራ እና ትልቅ ቤት ያለው ስራ ልዩነት አለው። ትልቅ ቤት ላይ አጽድታችሁም ሆነ ምግብም ሰርታችሁ ታርፋላችሁ። ትናንሽ ቤቶች ግን እረፍት የላቸውም። ድንገራችሁ በቀላሉ ተስፋ አትቁረጡ፣ እራሳችሁን አታስጨንቁ። ኦኬ። ምንም የሚያስፈራኛው ሰራተኛ ልንሆን እኮ እንችላለን፣ ግን ሰው ነን። በቃ ምንም የሚያስፈራችሁ ነገር የለም። እና መብቴው እጃችሁ ላይ እያለ መብቴያችሁን ለመብቴያችሁ መንገድ መፈለግ ሲገባችሁ ርስቃችሁ አትዝጉ፣ አትንከራተቱ። አሁን አብዛኛ ልጆች ቤት ውስጥ ምግብ እያለ መድኃን ቢ ብቻ ስላላለቻችሁ ምግብ የለም እዚህ ብላችሁ ቢሮ ውሰዱኝ ስትሏቸው አገር የሚያሳፍሯችሁ በመጣችሁ በማግስቱ አገር የምትመለሱ ልጆች አላችሁ። ለማንኛውም እስቲ ተረጋግታችሁ እዩ፣ ማንኛውም ነገር ማለት ነው። ምክንያቱም መቸኮል አንዳንዴ እኔ በራሴም ያየሁት ስለሆነ መቸኮል አንዳንዴ ጥሩ አይደለም። ወላሂ ነው ምላችሁ እና ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም እወዳችሁ፣ በጣም አከብራችሁ። ባሪፍ አሪፍ ቪዲዮ እንደምመጣ ቃል ገባላችኋለሁኝ እላችኋለሁ። በቀጣይ ደግሞ ባሪፍ ቪዲዮ መለሳለሁ። እዚጋ እየቀበጥኩ ነው በጣም አይ ቅብጠት፣ የቀበጥ ሁለት ቦታ ይገኝም። ያዩ እየቀበጥሽ ነው ማሬ። አምሮ ብኛል ደግሞ ሰሞኑ እና ድዋ አድርጉልኝ፣ ለእኔ ይምላችኋለውኝ። እናንተም በያላችሁበት ቦታ ሰላማችሁ ይብዛ። በጣም ሙዳችኋለውኝ። ባይ ባይ።